ነገር የሚያስብላት እኮ ሁኔታ ነገረ ስራ በቃ ነው። እኔ ነው የምናገረው? ማንን ነው የምናገረው? ምን ነው አንተ ልናገር ነው? አብሬ ማለት አንቺ ነሽ፣ አንቺ ማለት አብሬ ነው። አውሪ የግልጽ እርስ ሰላም ዎጭ ብለውኛል፣ ሰላም አወርድ ያለሁ እና ደግሞ ያው ቅድም እንደነገርኩት ነው። ጋሺ መሄድ እፈልጋለሁ እንቀት አልፈልግም፣ ግን ሰላም እንዳወርድ ከፈለጉ ሰላም ደስ ይለኛል።

ሁላችሁም እዚህ ሄዶ ቲጂ ሁላችሁም እዚህ ጉሩብ ያላችሁ እንኳን ደስ አላችሁ ለአብርሽ፣ ለሩታየ ብላችሁ ብዙ ዋጋ ስለከፈላችሁ ስለማያውቃቸው በጣም ነው ደስ አለኝ። በጣም ነው ማመሰግነሽ። ወደ ሶላት ስለምሄድ እኔ እወጣለሁ። ተጫወቱ። ደስ ብሎኛል እ ግን እኔ ገስ ገብቼ አላውቅም። ዛሬ እኔ መጀመሪያ አንቺ ቤት የገባ በጣም ነው ማመሰግነሽ። እሺ እኔ ቆየሁ ወድ፣ ችግር የለውም እሺ። እናቴ በጣም ነው ማመሰግነው ስላስገባሽኝ ነው፣ አመሰግንሻለሁ። ቤት ነው። ምንም ምንም ልንረዳችሁ አንችልም። አሁን ደግሞ ማርክና ማርክዬ እና ቸኮሌት ይታረቁልን። ወጣ ሴት ና ውጫር ወጣ ሴት ያስታውቃል። ሁሉም ሰው በቃ እንደወንድ ይኩ ባለጌ አደለች። ምስጋብር ኢንተስ እያደረገ ልጁ ነው እንትኑ ጽጌ ያመጣ ቀን ያኛ ቀን እሷን እንትን እንዳልፈት ነው ብሎ እንደዛ ጽጌ አምጥቶ ከዛም በኋላ ዳኒ ደግሞ የኔ ፍቅረኛ ናት ብሎ እንደዛ ውሸት እንዳያወራ ሁላችን እናውቃለን። ማንም ማያቅ ነገር የለም እኮ ግን ሚዲያ አንድ ነገር ከያዜ ማለት ነው፣ አንጠልጥሎ ይዞራል። እኔ አባታቸው እኔ አባታቸው መጨረሻ ላይ ደግሞ አብርሽ አ መጨረሻ ላይ እጆ እንደዛ ይዞ ትኬትም ይቃጠል ሲሉ እኮ ሳቁ። ትኬትም አያከባም። ትኬትም ይቃጠል እኔ እኔ ቆርጠዋል ትኬትም ይቃጠል ምንም ይቃጠል። ወልዳቸው ክበዱ፣ ውለዱ

አታዘባርቆሺ እ እና እሱ ከተቃጠለ ማለት ነው። ችግር ለማጋሽ ራሴ ነው ቆርጣለ ብለዋል። አሁን ኢላ እከፍልለታለሁ አለ። ችግር የለም። የትኬቱ ቲክቶክ ላይ እኮ ዛሬ ደስ ብሎት መጣ። ኮሌክት ስንሽ ብሎ ብቻ ኮ ስቤት ነው ዛሬ ለቀቀል መሰለኝ። እንትን አርግተዋል። አያችሁ? አረ አርግተዋል እኮ በአንገቱ ላይ አዎ። እንደ መጀመሪያ እኮ ሩትዬ ሳላት እኮ

አባት እንደዚህ መወደድ ማለት ምን ያህል መታደል ነው ጸባይ ማለት ጸባይ አላት እኮ ሩታ እኮ ሄብዙ ራሱ የሚወደው እንትና መሳቅ ነው መጫወት ነው። ደሞ ለሰው ልጅ ክብር ትሰጣለች። ምን ትላለች? አንድ ሰው ተሳድበዋል ብላ አልሳሰጥም በ ጸባይ አላት ጸባይ ማለት ሰው እየፈለገ ሰው ተሰደባት ይቅርታ ነው የምትለው ሰባ ይቅርታ ምታ ነው። አሁን እኮ ነው ከአብርሽ እንትና ሆነች እንጂ በፊት እኮ እሷ ናት ይቅርታ የምትጠይቀው። አሁን ጠገበቻት ጥግ ቢልሻል ፍጅት ነው የሚልሽ ሁሉ ነገር እናት ብነነች ነው

መጨረሻ ላይ እጅ እጁ ላይ ደግሞ ቀለበት የለም። እጁ አሁን መነጽሩን አውጥቶ ይስማታል በደንብ ና ቀና ማንኛውም ጊዜ እኮ ትዳር ማለት እኮ ቤተሰብ ያወቀው ነገር እኮ እንደዚያ እኮ ነው። ቤተሰብ ያላወቀው ነገር እኮ ነው ነገር

ሁላችሁም እዚህ ጉርቤ ያላችሁ እንኳን ደስ አላችሁ። ለአብርሽ ለሩታዬ ብላችሁ ብዙ ዋጋ ስለከፈላችሁ ስለማያቃቸው በጣም ነው ደስ አለኝ። በጣም ነው ማመሰግኔች። ወደ ሶላት ስለምሄድ እኔ እወጣለሁ። ተጫወቱ። ደስ ብሎኛል፣ ግን እኔ ገስ ገብቼ አላቅም ዛሬ እኔ